ጤና ይስጥልን ይህ ኢትዮ ፎረም ነው። በዚህ ዝግጅት የምናቀርበው ጥንቅር ከጠቅላይ ሚኒስትሩ የቀድሞ ጓደኞች አንዱ ያደረሱንን ጽሁፍ ነው። ጸሐፊው ከጠቅላይ ሚኒስትሩ ጋር ከኖሩና ከሰሩ ሰዎች አንዱ ናቸው። ነገረ ስራቸው ሁሉ ሴራ፣ ፖሊሲያቸው ሁሉ ጦርነት ሲሆንብኝ ቀስብ እየወጣሁ የሚሉት እኒህ የቀድሞ ሹም የላኩልንን ጽሁፍ ጠቅላይ ሚኒስትሩ የሐኪሞቹን ሰሞነኛ አድማ እንዴት ያዩታል በሚለው ላይ ያተኮረ ነው። በመላ አገሪቱ ሐኪሞች አድማ መጥተው ታካሚዎች ሐኪማተው ባሉበት በዚህ ወቅት መምህራን ጥያቄ እያነሱ ራ

እኒያ እንደተዋላችሁ ሳልላችሁ መሸብኝ እያሉ እኩለ ሌሊት ላይ በቴሌቪዥን የሚከሰቱት ጠቅላይ ሚኒስትር የአገሪቱ የህክምና ስፔሻሊስቶች ዶክተሮች፣ ነርሶችና መሰል ባለሙያዎች ራበን ሲሉ ምንም ምላሽ አልሰጧቸውም። ይልቁንም ወታደሮቻቸውን ሐኪሞቹን እንዲደበድቡ ደህንነቶቻቸውን በየመስሪያ ቤቱ እንዲሰልሉ አሰማርተው የጤና ሚኒስቴር ሹሞቻቸውን ደግሞ በቴሌቪዥን ቀርበው እንዲዝቱ፣ እንዲዋሹና እንዲያስፈራሩ አሰማርተው ዝም ብለዋል። በሚዲያ አልተናገሩም ማለት ግን ነገሩን በዝምታ የሚያዩት ነው ማለት አይደለም ይሉናል የቀድሞው የጠቅላይ ሚኒስትሩ ባልደረባ ከማውቀው የጠቅላይ ሚኒስትሩ ባህሪ ስነሳ የሐኪሞቹን የሥራ ማቆም አድማ የሚመለከቱት በንቃት በስጋትና በደስታ ነው ይሉና በንቀት ሲሉ ምን ማለታቸው እንደሆነ በስጋት ሲባል የሚለውንና ደግሞስ የህክምና ባለሙያዎች አመፅ እንዴት የአገር መሪን ያስደስታል በሚለው መነጽር አስገራሚ ቁጥራዊ መረጃዎችን አስቀምጠው ይሞግታሉ። በእርግጥ በኢትዮጵያም ሆነ በሌሎች አገራት የደሞዝ ጥያቄ ተነስቶ በሚያውቅባቸው ጊዜያት ሁሉ መንግስታትና መሪዎች ልዩ ልዩ እርምጃዎችን ሲወስዱ ታይተዋል። የደሞዝ ጥያቄው ወደ ስራ ማቆም አድማ ከፍ ሲል ራሳቸው መሪዎቹ በአደባባይ ወጥተው ኑሮን የሚያሻሽል ነገር እንደሚደረግ ቃል ይገባሉ። ስራን ማቆም ተገቢ ያለመሆኑን በመጠቆምም ለሰራተኞች ወደ ስራቸው እንዲመለሱ ጥሪ ያቀርባሉ። የብልጽግናዎች ጠቅላይ ሚኒስትር ይህንን እንኳን ለማድረግ ያልፈለጉት ለምንድን ነው የሚለውን ጥያቄ የሚመልሰው የዚህ የጓደኛቸው ጽሁፍ ከጠባያቸው የተነሳ ማብራሪያ ይዟል። ኢትዮጵያ ውስጥ በስራ ማቆም አድማ የተገለጸ የደመወዝ ጥያቄ ሲነሳ ከአምስት ዓመታት በኋላ ለመጀመሪያ ጊዜ ሳይሆን አይቀርም። በተለይ የህክምና ባለሙያዎች፣ የዩኒቨርሲቲ መምህራንና መሰል የህብረተሰብ ክፍሎች ደሞዛቸው በቅቷቸው ለሌሎችም የሚተርፍ ነበሩ። የመንግስት ሰራተኛ ሆነው ሶስት አራት ልጅ አሳድገው ያስተማሩ ለወግ ማዕረግ ያበቁ በርካታ ወላጆችም በኢትዮጵያ ውስጥ ነበሩ። በብልጽግና ዘመን ግን ሐኪም ራበኝ ብሎ ቤት ውሏል። መምህር ተራብኩ ተቸገርኩ እያለ ሰሚ ካጣ ሶስትና አራት ዓመታት እየተቆጠሩ ናቸው። የዩኒቨርሲቲ ፕሮፌሰሮች ጫማ ከቀየርኩ አራት ዓመቴ፣ ቁርስና ራት ከበላሁ ሶስት ዓመቴ እያሉ በሚዲያ እየተናገሩ ነው። በቀደሙት ጊዜያት የተሻለ ኑሮ የነበራቸው ሰዎች ደህይተው የነበራቸው ደሞዝም ሆነ እነሱ አቅም አጥተው ኢኮኖሚውም ደቆ አሁን የዩኒቨርሲቲ ፕሮፌሰሮች የሆስፒታል ስፔሻሊስቶች ችግር ላይ የወደቁበት ዘመን ተፈጥሯል። የዚህን ጥያቄ መሰረቱን ለመመልከት ከመሞከር ይልቅ በአጥንት ስፔሻሊስቶች ላይ አጥንት የሚሰብር ሰደፍ ይዘው የሚሰማሩ ፖሊሶችን የላኩት ጠቅላይ ሚኒስትሩ ነገሩን በዝምታ እያሳለፉት ነው ወይም በመቅደስ ዳባና ደረጀ ድጉማ ማስፈራሪያ፣ በወታደር ዱላና እስር ሊያስተነፍሱት እየሞከሩ ናቸው። ይህ ግን በየትኛውም ዓለም እንዲህ ላሉ ጥያቄዎች አባባሽ እንጂ መፍትሄ ሆኖ ያውቅም ይልናል። ለዚህ ዝግጅት ስንል ዶክተር ሳምሶን ያልናቸው የቀድሞ የጠቅላይ ሚኒስትሩ የስራ አባል ድረባ የሐኪሞቹን የሥራ ማቆም አድማ ተከትሎ አብይ የኦርቶዶክስ ቤተ ክርስቲያን ላይ እንደወሰዱት ያለ እርምጃ ወይም በሶማሊያ ላይ እንደሆኑት አይነት ተግባር ሊፈጽሙ ይችላሉ ሲሉም ያክላሉ። ወደ ዝርዝሩ እንግባ። ዶክተር ሳምሶን እንዲህ ይጀምራሉ። አብይን የማውቅበትን ሁኔታና ዘመን ከገለጹ በድጋሚም ላንገናኝ ስለምንችል የማተኩረው ከእሳቸው ጋር በነበረኝ እውቂያ ላይ ተመስርቼ አሁናዊውን ቀውስና የሲቪል ሰርቫንቱን ብሶት እንዴት ይረዱታል የሚለው ላይ ነው። በተለይ የህክምና ባለሙያዎችን የስራ ማቆም አድማ ሲሰሙ ምን ይላሉ የሚለውን ለመመልከት ሞክራለሁ። ጠቅላይ ሚኒስትር አብይ ለአዲሱ ትውልድ ጦርነትን አስተዋውቀዋል። ኢትዮጵያውያን አገራቸውን ለመከላከል በ1990 ዓ.ም ከኤርትራ ጋር ካደረጉት ውጊያ ወዲህ እንዲህ ያለ ጦርነት አይተው አያውቁም። በአጠቃላይ 30 ዓመት ለሚሆን ጊዜ የኢትዮጵያ ሕዝብ ስለ ጦርነት የሚሰማው በኢራቅና አፍጋኒስታን በሶሪያና ሊቢያ የሚከናወነውን ነበር። አሁን ግን ጦርነት፣ ወታደር፣ ሟችና ቁስለኛ፣ ጄኔራልና ኮሎኔል በየደጃፉ ሆኗል። አብይ ጦርነት ሲሆን ደስ ይላቸዋል። ልብ በሉ። በትግራይም ሆነ በኦሮሚያና አማራ ክልሎች ጦርነት ሲጀመርም ሆነ ከተጀመረ በኋላ በቅድሚያ ወጥተው የሚናገሩትና የሚተነትኑት እሳቸው ነበሩ። በዚህ ሰሞን የሕክምና ባለሙያዎች ለመብታቸው ሲሉ ያቀረቡት ተደጋጋሚ ሰላማዊ ጥያቄ ሰሚ ሲያጣ ወደ ስራ ማቆም አድማ ሲገቡ ግን አብይ ድምፃቸው ጠፋ። ለጦርነት ቀድሞ የሚናገሩት ለሰላማዊ ተቃውሞ ዝምታን መረጡ። እናም በዚህ ሰሞን የሕክምና ባለሙያዎች ሥራ አቆሙ ሲባል ወደ ቀድሞ አለቃይ አእምሮ በፍጥነት የሚመጣው ሀሴት ሲሆን ቀጥሎ ንቀት፣ በመጨረሻም ስጋት ነው የሚለውን ድምዳሜ ከባህሪያቸው ተነስቻ አጤንኩት። ይህንን የምለው የእሳቸውን ባህሪ በሚገባ ከማወቄና ከመረዳቴ በመነጨ ነው። ምን ማለትህ ነው ለምትሉኝ ሁሉ ዘርዘራ አድርጌ ያቀርባለሁ። እኔም አብሬ የሰራሁበት መንግስት፣ በተለይም ጠቅላይ ሚኒስትራችን ዋና ፖሊሲያቸው ጦርነትና ግጭት ነው። አገሩ ሰላም አደረ ከተባሉ ይራበሻሉ። ብጥብጥ የሌለበት ሰው የማይሞትበት ቀን ደስ አይላቸውም። በአንድ ወቅት የተለያዩ አካላትን የወንጌላውያን ፓስተሮችንና መሰል ሰዎችን ለአንዱ ውይይት ጋበዙን። ከመካከላችን አንድ ሰው በአገሪቱ ውስጥ ጦርነት ቢቆም እንደሚሻል፣ ደመፋሰስም እየበዛ መሄዱ ቂም በቀልንና አገር ማጣትን ሊያስከትል እንደሚችል በተረጋጋ ልቦና ተናገሩ። ሰውየው ከፓስተሮቹ አንዱ ናቸው። በዚህ ጊዜ ጠቅላይ ሚኒስትሩ ተበሳጩ፣ እጅግ በጣም ተበሳጩ። ይህንን መንበር ያመጣው ኢየሱስ ነው። ጌታ የሰጠኝን መንበር ለማጽናት የማንንም ደም ሊያፈስ ይችላል። ያለ ደም ስርየት የለም ተብሎ የተጻፈውን አላነበባችሁ? ምን እንግዲያውስ፣ ወቁት። ደም ሳይፈስ የሚጸና ወንበር አይኖርም በማለት ተናገሩን። ከኛ በኋላ በአንድ ወቅት የዩኒቨርሲቲ ሰዎችን ራት እጋብዛለሁ ብለው በአንደኛው ፓርካቸው ውስጥ ጠሩና ተመሳሳይ ነገር ማድረጋቸውንና መናገራቸውን ሰማሁ። ጠቅላይ ሚኒስትሩ ራት የጋብዟቸውን ሰዎች በየጠረጴዛው ላይ እየዞሩ በሚያነጋግሩበት ወቅት አንድ ደፋር መምህር ጦርነት ቢቆም እንደሚበጅ ደም መፋሰስም እየበረከተ እንደሆነ አንስቶ መፍትሄ እንዲያመጡ ተማጸናቸው። በዚህ ጊዜ ጠቅላይ ሚኒስትሩ ለመሆኑ እናት ልጅ ስትወልድ የሚፈሳት ደም እንደ ጤነኛ ደም ይቆጠራልን? ብለው መልሰው መምህሩን ጠየቁት። አሁን ያለው ደም መፍሰስም እናት ስትወልድ ከሚፈሰው አላስፈላጊ ደም ጋር የሚመሳሰል ነው፣ የሚያስፈልግ ሰው አይሞትም። ልጁ ሊወለድ ሲል የሚፈሰው ደም ጤነኛ ደም እንዳልሆነው ሁሉ አሁን የሚሞቱትም አላስፈላጊዎቹ ናቸው። ምጡን ትተህ የሚወለደው ልጅ ላይ አተኩር አሉና መልካም እራት ተመኝተውለት የጠያቂው ድፍረት እየገረማቸው ጥለውት ሄዱ። ከዚህ በመነሳት ጦርነት የጠቅላይ ሚኒስትሩ የስልጣን ፕሮጀክት ነው ብላችሁ መደምደም ትችላላችሁ። እኔ ግን ከዚህም በላይ ሌሎች ማሳያዎች እናውቃለሁ። ምናልባት በሌላ ጊዜ በኢትዮ ፎረም በኩል አደርሳችሁ ይሆናል። በመሆኑም ሰሞነኛውን የሐኪሞች የሥራ ማቆም አድማ ሲሰሙ ጠቅላይ ሚኒስትሩ ምን ሊሉ ይችላሉ የሚለውን ጥያቄ ለመመለስ መነሻችን የሚሆነው የጦርነት ፖሊሲያቸው ነው። የሥራ ማቆም አድማውን የሚመለከቱት ለጦርነታቸው ካለው ፋይዳ አንጻር ነው። ለዚህም ሁለት መነጽር አላቸው። አንደኛው ከሰው ሞት አኳያ የሚመለከቱበት ሲሆን፣ ሁለተኛው ከገንዘብ አንጻር የሚያዩበት ነው። ከገንዘብ አንጻር የሚለውን ላስቀድም። አብይ ሐኪሞች የሥራ ማቆም አድማ አድርገው ከሥራ ቀሩ የሚለውን ነገር ሲሰሙ ሲያስቀድሙ ለእነዚህ የሕክምና ባለሙያዎች የሚወጣውን ገንዘብ ስንት ዙር ወታደር አሰለጥንበታለሁ ስንት ጥቁር ክላሽ እገዛበታለሁ ወዘተ ብለው ወደ ማስላት ይገባሉ። ለአብነት በአጠቃላይ በአገሪቱ አድማ መጥተው ከስራ የቀሩት ሐኪሞች ሁለት መቶ ሺህ ቢሆኑ እነዚህ ሰዎች አማካይ ደመወዛቸው አስር ሺህ ብር ቢሆን በአንድ ወር ውስጥ ሁለት ቢሊዮን ብር ገደማ ይከፈላቸዋል ማለት ነው። ይህንን የስራ ማቆም አድማ ቀጥለውበት ለአምስት ወር ቢገፉና መንግስት ደሞዝ መክፈል ቢያቆም በጠቅላላ አስር ቢሊዮን ብር ይተርፋቸዋል ማለት ማለት ነው። እናም አብይ በፍጥነት የሚያስቡት ይህ 10 ቢሊዮን ብር፣ 71 ሚሊዮን ዶላር ገደማ ነው። ይህ 71 ሚሊዮን ዶላር ምን ያህል ድሮን ከቱርክ፣ ስንት ስናይፐር ከአዘርባይጃን፣ ስንት አርፒጂ ከሩሲያ ይገዛል የሚለውን ወደ ማስላት ነው። ይህንን በእርግጠኝነት የሚያደርጉ ሰው መሆናቸውን ስናገር በድፍረት ነው። ከዚህ በፊት የትምህርት ሚኒስቴርን በጀት ለመከላከያ መድበው የግብርና ሚኒስቴርን የማዳበሪያ መግዣ ለጥይት መግዣ ውለው እንደተዋጉት ሁሉ አሁንም የሕክምና ባለሙያዎችን ደመወዝ ለጦር ማሰልጠኛና ጦር መሳሪያ መሸመቻ ለማድረግ እንደሚንቀሳቀሱ በፍጹም አልጠራጠርም። ጦርነት ሰው መግደል ነው። የአብይ ፖሊሲ ጦርነት ነው የሚለው ላይ ልዩነት ከሌለን ሰው መግደል የየለት ተግባራቸው ነው። እናም በሐኪሞች እጦት የምትሞት እናት ለሳቸው የስራቸው አካል ሆኖ የሚመዘገብ እንጂ የተለየ ስሜት የሚፈጥርባቸው አይሆንም። ሰውን የሚገድሉ ወታደሮችን ያሰማሩ በአይናቸው እያዩ ህጻናትን በድሮን ትምህርት ቤት ውስጥና መዝናኛ ቦታ ላይ የሚገድሉ ሰው በሆስፒታል ውስጥ በሀኪም ጦት የሚቀጠፉ ነፍሶች ያስጨንቋቸዋል ማለት ስህተት ይሆናል። እናም የሀኪሞችን የሥራ ማቆም ተከትሎ ሰዎች ቢሞቱ በጦርነት እንደሚገድሏቸው መንበርን በደም ያጸናሉ ብለው እንደሚያምኑባቸው ሟቾች አድርገው ይመለከቷቸዋል እንጂ ሌላ ስሜት ይፈጥርባቸዋል ብሎ መገመት ስህተት ነው። ይህንን የሀኪሞቹን አድማ እንደ ትልቅ ድፍረት ስለሚቆጥሩት ደሞዛቸውን መንጠቅና ሰላምና ሌሎች እርምጃዎችን መውሰድ ቂመኛና በቀለኛ ለሆነው የአብይ ልብ ወለል ያለ አጋጣሚ ነው። አድማው አብይን ያስደስታል ያልኩት ለጦርነታቸው የሚሆን ገንዘብ ከሚያስገኝላቸው አቅም አንጻርና ሰውን ለመግደል ካለው ፋይዳ አንጻር ነው። ያስደስታቸዋል ማለት ግን በንቀት ወይም በስጋት አይመለከቱትም ማለት አይደለም። ዶክተር ሳምሶን ቀጥለዋል። ጠቅላይ ሚኒስትሩ ዝም ያሉት የሐኪሞቹን አድማ ተከትሎ ደሞዛቸውን ወደ ጦርነት ለማዞር የሚያስችል አስደሳች አጋጣሚ ስለተፈጠረ ነው የሚለውን ካብራሩ በኋላ ነገሩ አስጊም በንቀትም የሚታይ መሆኑን ለመግለጽ እንዲህ ይላሉ። አብይን ብዙዎች የሚያውቋቸው በጥላቻ ንግግሮቻቸው፣ በዋሾነታቸውና በቅርብ ጓደኞቻቸው ላይ ሳይቀር በሚመዙት የጭካኔ አርጩሜያቸው ነው። ግን ከሁሉም በላይ የቅርብ ሰዎቻቸው የምናውቀው አንድ አብሮ አደግ ጠባ ያላቸው እጅግ ሲበዛ ቂመኛ ናቸው። በቀልን በልጃ ላይ ሳይቀር ሊፈጽሙት ይችላሉ። የሚንቃቸውን ሰው ብቻ ሳይሆን ይንቀኝ ይሆናል ብለው የሚገምቱትን ማንም ሰው ጭምር ያሳድዱታል። እናም እነዚህ ሕክምና ባለሙያዎች እንዴት ይደፍሩኛል የሚል ብስጭት እንደሚያንገበግባቸው እርግጠኛ ነኝ። በቀለኛ ናቸው ብቻ ሳይሆን እንዲህ ያለውን ጥያቄ እጅግ ይፈሩታል። ስልጣኔን ያሳጣኛል የሚለው ስጋታቸውም የደም ግፊታቸውንም ሆነ የሚጠጡትን የሬድ ቡል መጠን እንዲጨምር የሚያደርግ ነው። ጠቅላይ ሚኒስትሩን ለስልጣን ያበቃቸው የግል ችሎታቸው እውቀታቸው፣ ወይም ታጋይነታቸው እንዳልሆነ ይታወቃል። ሌሎች አመጹ አድማ መቱ፣ ተቆጡ፣ ተቃወሙ። እሳቸው የውስጥ አጋጣሚዎችና የውጭ አመፆች ለሚወዱት ዙፋን አበቋቸው። ይህንን የስልጣን መያዣ መንገድ በሚገባ ይፈሩታል። እናም አሁን ሐኪሞች አድማመቱ ማለት ነገ ሰራዊቱ ይቀጥላል፣ የመንግስት ሠራተኞች ይሰልሳል፣ የተጀማመረው የመምህራኑ ጥያቄ ያድጋል። ይህ ሚሊዮኖችን አስከትሎ ከስልጣን ያባረረኛል ብለው ማስላታቸው የማይቀር ነው። እናም ከሐኪሞች ጋር ግልጽ ጦርነት ውስጥ ሊገቡ ይችላሉ። ግልጽ ጦርነት የሚለውን ቃል ራሳቸው አብይ ሲናገሩት ብዙዎች ያስታውሱታል። ሰላማዊ እንቅስቃሴ የሚያደርጉ የአዲስ አበባ ሰዎችን ሰልፍ በመውጣታቸው መንግስት እንዲታረም በመጠየቃቸው ግልጽ ጦርነት ውስጥ እንገባለን ነበር ያሉት። መብትና ማሻሻያን መጠየቅ ጦርነትን የሚያስከፍት ባይሆንም በአብይ አህመድ እሳቤ ግን እንደዚያ ነው። እኔን እንዴት ሰው ይደፍራል? ለምን ሲንቃል? ስለምን ሲቃወማል? ብለው ያስባሉ። አንዳንድ ጊዜም በግልጽ ቋንቋ የቀድሞ መሪዎችን ስም እያነሱ በእነንትና ጊዜ ያልጠየቃችሁትን ዛሬ በእኔ ጊዜ የምትጠይቁት ለምንድን ነው? ብለው በሰዎች ላይ ይበሳጫሉ። በመሆኑም አብይ ይህንን የሐኪሞቹን እርምጃ በከፍተኛ ስጋትና የመደፈር ስሜት ውስጥ ሆነው የሚመለከቱት ይሆናል። ከዚያም አልፎ የእነዚህ ሐኪሞች እንቅስቃሴ በሌሎች የህብረተሰብ ክፍሎች ድጋፍ ሊቸረውና ሊያድግ ይችላል የሚል ስጋት ስላለባቸው የሚጠቀሙት ኃይልን ነው። ባልተማሩ እጃቸው የተማሩ ሐኪሞችን እያሳደዱ መደብደብ፣ ማሰርና ማንገላታት። ከዚህም ከፍ ያለ ነገር ሊያደርጉ ይችላሉ። ለእሳቸው ጦርነት የሚፈልጉት ነገር ነው ብለናል። ቀደም ሲል እንደተመለከትነውም ደማፍሰስ መንበርን ያጸናል ብለው ያምናሉ። እኔም ነገረ ስራቸው ሁሉ ሴራ፣ ፖሊሲያቸው ሁሉ ጦርነት ሲሆን ቀስ ብዬ ለመውጣት ተገድጃለሁ። የከተማ ሰላማዊ ዓመፅና ድማ በከፍተኛ ደረጃ የሚያሰጋቸው ድርጊት መሆኑን ተገንዝብ ያለው የከተማ ኗሪም ሆነ መሰል ሙያተኞች አድማ ሲያደርጉ አብዝተው የሚደነግጡት ጠቅላይ ሚኒስትሩ፣ የሐኪሞቹንም በዚሁ መልኩ መመልከታቸው አይቀርም። ሕዝባዊ አመፅ ሊከሰት ይችላል የሚል ስጋት ይዘው መደንገጣቸውም አይቀሬ ነው። ሰዎች ይህንን መንግስት ቢቃወሙ የሚደርስባቸውን አደጋና የሚከፍሉትን ዋጋ ለማሳየት መንግስት ልዩ ልዩ ነገር ሲያደርግ አይተናል። ሰዎች ተገድለው አስከሬናቸው ባህያ ተጭኖ ሲሄድ ያየ ነው፤ ለዚያም ነው። ሰዎችን ከነነፍሳቸው ሲያቃጥሉ የተመለከተ ነው፤ ለዚያም ነው። አስገድዶ መድፈር ቀላል ተግባር መሆኑ በጠቅላይ ሚኒስትሩ ሲነገር የሰማ ነው። ይህንን ያደረጉትም እኔን መቃወም እንዲህ ያለ ዋጋ ያስከፍላል የሚል መልእክት ለማስተላለፍ ነው። አሁንም በዶክተሮች ላይ መሰል ነገር በመፈጸም ሊያስፈራሩ ወይም ባለ ሙያዎቹ እንዲፈሩ የሚያደርጉ ነገሮች ሊፈጽሙ ይችላሉ ከዚህ በተጨማሪም ሐኪሞችን ከማራከስ ከማጣጣልና ከፍ ያለ እርምጃ ከመውሰድ በዘለለ ዲግሪዎቻቸውን መንጠቅ የሥራ ፈቃዳቸውን መሰረዝ ወዘተ ሊያደርጉ ይችላሉ የትም አይደርሱም የሚለው ንቀታቸው እንዳለ ሆኖ የትም እንዳይደርሱ የሚወስዱት ጉልበትና አስተዳደራዊ እርምጃ ይኖራል የሐኪሞቹ ጥያቄ በእንጭጩ ከተቀጨ ሌላ የህብረተሰብ ክፍል ምንም አይነት ጥያቄ እንዳያነሳ ያደርጋል የሚል ስሌትም ሊኖራቸው ይችላል ሐኪሞቹ ለማህበራዊ ሚዲያ አሳልፈው ሰጡኝ የሚለው የቀድሞ ባልንጀራይን የሚያበሳጭ ነገር ነው። እሳቸው ለሥልጣን የበቁበት መንገድ የተጠረገው በማኅበራዊ ሚዲያ ዘመቻ መሆኑን አይረሱትም። ይህ ዘመቻ በተመሳሳይ እሳቸውንም ጎርፍ ሆኖ እንደሚወስዳቸው አያጡትም። እናም አሁን የማኅበራዊ ሚዲያም ሆነ ከኢትዮጵያ ውጭ ያሉ መገናኛ ብዙሀን እሳቸውንና አገዛዛቸውን ከሐኪሞቹ ጥያቄ አንጻር በመመዘን የአብይን ስም ሲያብጠለጥል የሚውል ሆኗል። ይህ ለአብይ የመጨረሻው ሞትና ፍርሃት ነው። በጣም የሚፈሩትና የሚናደዱት ስማቸው በክፉ ወንጀል ቃላቸውን በብዙ ሲነገርና ሲጻፍ ነው። የሐኪሞቹ አመፅና ቁጣ በየመስሪያ ቤታቸውና በየቤታቸው የሚከናወን ሊሆን ይችላል። ይህም በቀጥታ አብይ ጋር ላይ ደርስ ይችላል። የማህበራዊ ሚዲያ አስተያየት ግን በቀን ውስጥ አብዛኛውን ጊዜያቸውን ቲክቶክ ላይና ፌስቡክ ላይ ለሚያሳልፉት ጠቅላይ ሚኒስትር እጃቸው ላይ የሚመጣ አናዳጅ ሁነት ነው። እናም በዚህ ብስጭት ምክንያት በአንዱ ማለዳ ተነስተው ኢንተርኔት ሊዘጉ ይችላሉ። ሐኪሞቹ እንዋጋ ብለው ጠመንጃ ቢያነሱ ኖሮ ለአብይ በጣም የሚያስደስት ነገር ነበር። እንዲያውም ሊያስታጥቋቸው ሁሉ ይችላሉ። አስጨናቂ የሚሆነው በሰላማዊ መንገድ ሰላማዊ ጥያቄ መነሳቱ ነው። ጦርነትና ስልጣንን በጠመንጃ ኃይል መንጠቅ በአሁኑ የዓለም ማህበረሰብ የማይፈለግ ጉዳይ በመሆኑና ዓለም አቀፍ ግንኙነት የሚያደርጉትን መንግስታት በመሆናቸው ምክንያት የምንዋጋው ለአገር አንድነት ነው ብለው ሲናገሩ ተቀባይ ባይኖራቸው እንኳን አድማጭ አያጡም። ሰላማዊ የመብት ጥያቄዎች ግን በአገር ውስጥ መሆነ በውጭ ማህበረሰብ ዘንድ ያለ ብሔር ልዩነት፣ ያለ መደብ ልዩነት፣ ያለ ሃይማኖታዊ ልዩነት ቅቡል በመሆናቸው አገዛዞችን በማሻሻል ወይም በማስወገድ ትልቅ ሚና አላቸው። በመሆኑ ይህንን የሚያውቁት የቀድሞ አለቃይና ባልንጀራዬ ሊደነግጡ ወይም ሊፈሩ ይችላሉ። አብይን እስካሁን በሰላማዊ መንገድ በይፋ የታገሏቸው በአገር ውስጥ የኦርቶዶክስ ተዋህዶ ቤተ ክርስቲያን ከውጭ ደግሞ የሶማሊያ መንግስት ናቸው። በ2015 ዓ ም የኦርቶዶክስ ተዋህዶ ቤተ ክርስቲያንን ቀውስ ውስጥ እንድትገባ ካደረጉ በኋላ እኔ እኮ አላውቅም ነበር ብለው ሸምጋይ መስለው መከሰታቸው አይዘነጋም። ራሳቸው የፈጠሩትን ቀውስ አስታራቂ መስለው ከገቡ በኋላ ቤተ ክርስቲያኗን ለማዳከም ተግተው መስራታቸውን በተለያዩ ሚዲያዎች ሰምተናል። አሁንም ሐኪሞቹን እኔ እኮ ከጤና ሚኒስቴር ጋር ችግር ውስጥ መግባታችሁን አላውቅም ነበር ኑ እስኪ እንነጋገር ብለው ቤተ መንግሥት ሊጠሯቸውና ድራማ ሰርተው ሊያጠናቀቁት ይችላሉ። የሶማሊያን መንግስት ሉዓላዊነት ገሰው ከሶማሌላንድ ጋር የመግባቢያ ውል ከተፈራረሙ በኋላ የመቋድሾ መንግስት በሠራው የዲፕሎማሲ ሥራ ተሸናፊ እንዳደረጋቸውና ውል እንዳስቀደዳቸው ይታወቃል። በመጨረሻም ጠቅላይ ሚኒስትሩ ምንም እንዳልተፈጠረና ወዳጅ እንደሆኑ ለማሳየት ሲሞክሩ ታይተዋል። አሁንም ውስጣቸው እየተከነ ሐኪሞቹ ላይ ያንኑ ሊያደርጉ ይችላሉ። ዶክተር ሳምሶን ያልናቸው ባለሙያ አውቃቸዋለሁ ያሏቸውን የአብይ አህመድን ስነ ልቦና የባህሪ መነሻ በማድረግ ከወቅታዊ የሐኪሞቹ አድማ ጋር በተገናኘ ምን አይነት ሐሳብ ሊኖራቸው ይችላል የሚለውን ያስረዱበት ሰፋ ያለ ትንታኔ በዚህ መልኩ ተጨምቆ ቀርቧል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።